የድንግል ወዳጆች ሁላችሁ ኦርቶዶክሳውያን ክርስቲያኖች፣ ሌሎችም ይሄ ድምፅ የሚሰማችሁ ሁሉ የአብ ጸጋ ይደርብን፣ የወልድ ረድኤት በረከት አይራቀን፣ የመንፈስ ቅዱስ ህብረት አንድነት ከእኛ ጋር ለዘላለም ይኖር። ይህችን ሰዓት ባርኮና ቀድሶ የወንጌሉን ምስጢርና ቅዱስ ቃሉን እንድንሰማ የፈቀደልን ኃያሉ አምላካችን እግዚአብሔር የተመሰገነ ይሁን። ከሰማን ደግሞ ተግባር ላይ እንድናውለው አንድ ቃል ሰምተን ሰላሳ ስድሳ መቶ ፍሬ እንዲኖረን የእሱ የአምላክ ቸርነቱ ከእኛ ጋር ይሁን። እግዚአብሔር አምላክ በድንግል ማርያም ምልጃ ከክፉ ሁሉ ይጠብቃችሁ። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዕለቱ ትምህርታችን የማቴዎስ ወንጌል ምዕራፍ አራት ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የገዳመ ቆሮንቶስ ጾምና ሦስቱ ፈተናዎች ዛሬ በቁጥር ስምንት ላይ ደግሞ ዲያብሎስ እጅግ ወደ ረጅም ወደሆነ ተራራ ወሰደው የዓለምንም መንግስታት ሁሉ ክብራቸውን አሳይቶ ወድቀ ስገድልኝ አለው የሚለው ቃል ላይ ያለነው ዛሬ የምንመለከተው የዓለም መንግስታትና ክብራቸው በሚል ይሆናል። የምንሰማውን ሁሉ ቃል እግዚአብሔር አሁንም በልባችን ጽፎ በአይምራችን ቀርጾ የመዳኛ ቃል ያድርግልን። የዓለም መንግስታትና ክብራቸው የዓለም መንግስት አለ፣ የዓለም ክብር አለ፣ የእግዚአብሔር መንግስት አለ፣ ሰማያዊ ክብር አለ። ሁልጊዜ ስንጸልይ ምን ብለን ነው የምንጸልየው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስትከ። መንግስት ትምጣልን መንግስቱ ጾታ አላት። የእግዚአብሔር መንግስት ጾታዋ ሴት ነው። በመጀመሪያው ላይ የጾምን ጾታ ጠይቄያችሁ ነበረ። መንግስተ ሰማያት ጾታዋ ምንድን ነው ብትባሉ ሁላችሁም የምታውቁት ይመስለኛል፣ ጾታዋ ሴት ነው። መንግስትህ ትምጣልን፣ ትምጻ መንግስት ከ መንግስትህ ትምጣልኝ፣ ትምጣልን። አንቺ ነው የምንላት ቤተክርስቲያንም አንቺ ሰማያዊት ኢየሩሳሌምም አንቺ፣ ገነት፣ መንግስተ ሰማያት አንቺ ተብላ ትጠራለች። ይህን ብዙ ሰው የሚያውቀው ይመስለኛል። ግን እስቲ ዛሬ ነው ይህንን ያወቅኩት የሚል ካለ ጻፉልኝ። እንግዲህ መንግስት ትምጣ ስንል የእግዚአብሔርን መንግስት ነው የምንጠይቀው። የምድር መንግስት አለ፣ የምድር ገዥዎች አሉ፣ ክብርም አለው ልዩነቱ ታዲያ ምንድን ነው? ከእግዚአብሔር መንግስት የምድር መንግስት ያልፋል። የዓለም ክብር ይሻራል። የዚህ ዓለም ክብር ህልፈቱ ቅድመ አስተርእዮቱ ከመታየቱ ማለፉ ይቀድማል። መንግስትም የመንግስትም ክብር ጊዜያዊ ነው። ዘላለማዊ፣ በስልጣኑ ሽረት፣ በመንግስቱ ህልፈት የሌለበት እግዚአብሔር ብቻ ነው። በነገራችን ላይ የምድር መንግስታት እና ክብር በሁለት ይከፈላል። ሁሉም ኃጢአት አይደለም። ንጉስ መሆን ንግስት መሆን ኃጢአት አይደለም። ኃጢአቱ በአግባቡ ያልመሩ ከሆነ ነው። በደሉ አድሎ ካላቸው ነው። ስም አጠራራቸው እንደ አማሌቅ የሚደመሰሰው በዘርና በጎሳ በቀበሌና በሰፈር አስበው ሰውን ሲከፋፍሉ ነው። እነሱ ክብራቸውም ስልጣናቸውም በነውር የተመላ ስለሆነ የእግዚአብሔርን መንግስት አያዩም። በምድርም እኮ ነገስታት በመጽሐፍ ቅዱስም ሆነ በሀገራችን ታሪክ መንግስታቸው የተወደሰ ስልጣናቸው የተቀደሰ የተከበረ ሆኖ ክብራቸውም እግዚአብሔር ሆኖ እኮ ያለፉ ሰዎች አሉ። ለምሳሌ በመጽሐፍ ቅዱስ ውስጥ ሳኦል ንጉስ ነው፣ ዳዊትም ንጉስ ነው። ሁለቱንም ያነገሰው ግን እግዚአብሔር ነው። ነገስታት እንደ ህዝቡ ስሜት ነው የሚነግሱት። ሌላ ጊዜ የማስተምራችሁ በመቅድመ ወንጌል ያለ አስራ ሁለት ነፋሳት የሚባሉ አሉ። ስምንቱ የማዕት አራቱ የምሕረት ነፋሳት ይባላሉ። ስምንቱ የማዕት ነፋሳት ሲነፍሱ አንድ ሀገር ላይ መናፍቅ ንጉስ መናፍቅ ጳጳስ ከሀዲ ንጉስ ይላል። ከሀዲ ንጉስ መናፍቅ ጳጳስ ይነግሳል ይላል፣ ስምንቱ ሲነፍሱ። ይህም በሰፊው የማስተምርበት ጊዜ ስላለ ወደ ሳኦልና ወደ ዳዊት ልውሰዳችሁ። ሳኦልም ንጉስ ነው፣ ዳዊትም ንጉስ ነው። ሳኦልን ግን እግዚአብሔር ተጸየፈው፣ ዳዊትን ግን ወደደው። እንደ ልቤ የሚሆን ነው ያለው። ጭራሽ የእግዚአብሔር ቃል የሚነግረን ይህን ነው። ሳኦልን እንዳልኳችሁ ያነገሰው እሱ ነው። ግን አንግሶት አልወደደውም። ህዝቡ እግዚአብሔርን አምቶ ሳሙኤልን ጨቅጭቆ እንደ አሕዛብ ንጉሥ ይሰጠን ብሎ በለመነ ሰዓት ያኔ ያውላችሁ እንደማለት ሳኦልን ሰጣቸው እንጂ የእግዚአብሔር ፍቃድ ንጉሥ አይደለም፣ የሰው ፍቃድ ንጉሥ ነው። ስለዚህ በፈቃዳችን ላያችን ላይ የምንሾማቸው አሉ፣ እንደ ምኞታችን የሚሰጡ ነገሥታት አሉ። የቅዱስ ዳዊት ግን በረከቱ ይደርብንና እግዚአብሔር የወደደው የፈቀደው ዳዊት ልቡም ከእግዚአብሔር ጋር ስለሆነ ጸሎተኛ ስለሆነ ሕዝቡን በቅድስና እየመራ እስራኤል ንጉሳችን ዳዊት ንጉሳችን ዳዊት ብለው ከመናገር ምንም ወደኋላ አይሉም። አይሉ ለምን ሁልጊዜ እግዚአብሔር ዳዊት ይለምነው ስለነበረ ዳዊት ላይ መንፈሱን ያሳድር ነበረ። ስለዚህም የምድረ ኤፍራታውን የእሴይ ልጅ እንደ ልቤ የሚሆን ዳዊትን አገኘሁት ብሎ እግዚአብሔር ዳዊትን በነቢዩ በሳሙኤል አንግሶታል። ስለዚህ ወገኖቼ ክርስቲያኖች፣ የተባረካችሁ ኦርቶዶክሳውያን፣ የምድር ነገስታት በሁለት ይከፈላሉ። ጥሩ አሉ፣ መጥፎዎች አሉ። ክብራቸውም በዛው ነው የሚሆነው። መጥፎ ከሆኑ ከንቱ ነው ክብራቸው፣ ደጋግ ከሆኑ ግን ጸጋ ነው ክብራቸው። የእግዚአብሔር መንግሥት ግን ለየዋሃን እንደምትሰጥ ለቅዱሳ እንደምትሰጥ ንስሐ ለሚገቡ ሰዎች ሁሉ እንደምትሰጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ያስተማረናል። የማቴዎስ ወንጌል ምዕራፍ አምስት ላይ ብትመለከቱ በተራራው ላይ ያስተማራቸው ትምህርት በመንፈስ ድሆች የሆኑ ብፁዓናቸው መንግሥተ ሰማያት የእነርሱ ናትና ነው ያለው፣ ማቴዎስ አምስት ቁጥር ሦስት በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። ንስሓ አይገቡ ማለት ነው። የመንፈስ ድህነት የሀብት ድህነት አይደለም። ይህን እወቁ። እንዳልኳችሁ ሀብትም በሁለት ነው የሚከፈለው። ደግ ሀብት አለ፣ አጥፊ ሀብት አለ። ክብራቸው ሁሉ የሚጠፋው የምድር ከንቱ ነገስታት በመንፈስ ድሆች ስላልሆኑ ነው። መንግስተ ሰማያትንም አያገኙም፣ በምድርም ታሪካቸው የጠፋ ነው። ማቴዎስ አምስት ቁጥር አምስት ላይ እንደገና ያለውን ቃል እንድታስተውሉ ትፈልጋለሁ። ቅድም ያልኳችሁ የዋሆች ብፁዓን ናቸው ምድርን ይወርሳሉና። አንድ እችን ምድር ይወርሳሉ። ሁለት ምድር የተባለች ገነትን ይወርሳሉ። አንድም ምድራውያን የሚወርሷት መንግሥተ ሰማያትን ይወርሳሉ። የዋሆች ብፁዓን ናቸው ምድርን ይወርሳሉ። ማቴዎስ አምስት ቁጥር አስር ላይ ደግሞ ለሦስተኛ ያለውን ጥቅስ ልንገራችሁ። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። እጃችሁ የእግዚአብሔር መንግሥት አለች ክብሩም አለ። የምድሩ ግን የሚሻር የሚጠፋ የሚጠወልግ፣ የሚደርቅ፣ በረከት የሌለው ለሰው ማይተርፍ፣ ለዘር ማይተርፍ እንደ አክዓብ አይነት ንግስና አለ። አክዓብና ኤልዛቤል እኮ ንጉስና ንግስት ናቸው ነቢያትን የሚያሳድዱ በቀዳማዊ ነገስት ምዕራፍ 17 ተመልከቱት፣ ምዕራፍ 18 ይሁት። አክዓብ ንጉስ ነው፣ ኤልዛቤል ንግስት ነች፣ ግን ከሐዲያን ነበሩ። እግዚአብሔርን አያውቁም። ጣዖት ያቆሙ ነበሩ። የጣዖት ካህናት አቆመው። ህዝቡን ወደ በደል ወደ ኃጢአት የወሰዱ ወደ ክደት የወሰዱ ወደ ጣዖት የወሰዱ ወደ ሟርት የወሰዱ እግዚአብሔርን አምላክ አይደለም ዝናብም አይሰጥም ፀሐይም አያወጣም ብለው ለከንቱ ጣዖታት የቆሙ አካብና ኤልዛቤል እኮ ባልና ሚስት ንጉስና ንግስት ነበሩ። እግዚአብሔር ግን የተጸየፋቸው ስለነበሩ አሟሟታቸውም አላማረም። ውሻን የበላው አስከሬናቸውን ውሻ ነው የላሰው፣ ደማቸውን። ይሄው ክብራቸው እንዲህ ነው ይላል። የምድር ክብር ምንድን ነው? እንደ ምድረ በዳ አበባ ነው አለ እንዴ የተባለው፣ እንደ ምድረ በዳ አበባ የምድረ በዳ አበባ ይታያል አብቦ፣ ወዲያው ግን ይጠወልጋል። የዚህም ዓለም ነገር ይሄ ነው አለ ሐዋርያው። የዚህ ዓለም ክብርም ከንቱ ነው። ዓለሙኒ ሐላፊ ንብረቱኒ ሐላፊ እስመ ኩሉ ሐላፊ ውእቱ ይላል ብርሃን ዓለም ቅዱስ ጳውሎስ። እኛም በዜማ ሁሌ እንለዋለን፣ ዓለሙ አላፊ ነው ንብረቱ አላፊ ነው ስልጣኑ ኃላፊ ነው። ሹመቱ ኃላፊ ነው። ለዚህ ነው እንግዲህ የምድር ነገሥታት ኃላፊ መሆናቸውን አያውቁም። ስልጣን ላይ ሲወጡ አይሞቱም፣ እነሱ ሞት የለም፣ እነሱ ጋር መሻር የለም። በቃ ድፍን ነው የሚያደርግባቸው ሰይጣን ዲያብሎስ፣ ድፍን ፈታኙ፣ ድፍን እንደዛ መስሎት እኮ ነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣና፣ ረጅም ተራራ ላይ አቆመና የዓለምን ክብርና ንብረት የምድርን ነገሥታት አሳይቶ ወድቀ ብትሰግድልኝ ይህን እሰጥሃለሁ አለ። ብዙዎች ዛሬ ለዲያብሎስ ተንበርክከው ነው ሹመት ላይ ወጡት። ለአጋንንት ሰውተው ነው ሹመት ላይ የወጡት። ብዙዎች እኮ ሰግደው ነው ለዲያብሎስ በዙፋን ላይ የተቀመጡት። ዛሬም እየሰገዱ ነው ያሉት እኮ። አንድ ቀን ሲያቸው በስትንፋስ ነው ወደ ጥልቁ የሚያወርዳቸው ከመሪያቸው ከዲያብሎስ ከፈታኙ ጋራ ወድቀዋል። በፈተናው ታስረዋል፣ ተይዘዋል፣ ተተብትበዋል። በአጋንንት አሽክላ ላይ የተያዙ ናቸው። በዲያብሎስ ቀንበር የተጠመዱ ናቸው። ክርስቶስን አያዩትም። ስሙን ቢጠሩ እንኳን አያውቁትም። እናስለፈልፋቸው ያው መንፈስ ነው። አካብና ኤልዛቤል አሟሟታቸውም አላማረም። ክብራቸው ነውራቸው። እንዲህ የሆነው የምድር ክብር ሁሉ እንደ ምድረ በዳ አበባ ነው። በቃ ይጠወልጋል። ይሄንን ነው የማያውቁት። ንግሥና ላይ ሲወጡ፣ ወንበር ላይ ሲወጡ፣ ዙፋን ላይ ሲወጡ ልባቸው ዝግት ነው የሚለው ብዙ ሰዎች ልባቸው ድፍን ነው የሚለው አይምሯቸው ማሰብም አይችልም። ከነሱ በላይ አዋቂ የለ፣ ዓለምን የሚያውቁ እነሱ ናቸው። ከበላያቸው ማንም የለ፣ እግዚአብሔር የሚባል የሚያቸው አይመስላቸውም። እግዚአብሔርንም ከጠሩ ውሸታሞች ናቸው። እንደ ራሱ እንደ ዲያብሎስ ጥቅስ ጠቃሾች ናቸው። ፍጻሜያቸው ግን ከንቱ ነው፣ አይቀርም። ፍርዳቸው አይዘገይም ነው ያለው እግዚአብሔር ቃል። ታዲያ ፈታኙ ዲያብሎስ ወደ ረጅም ተራራ ወሰደውና የዓለምን መንግሥታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጠሃለሁ አለው ይላል። የዓለምን መንግሥታት ሁሉ ክብራቸውን አሳይቶ፣ የዓለም መንግሥታት ምንድን ናቸው? ብዙ ሰዎች የሚታለሉት ለመሰላችሁ በእጁ እያብለጨለጨ ሲመጣን የመጀመሪያው ፈተና ትይዛችኋል። ትኩስ ዳቦ በቀረጢት ይዞ እያሳየ ዲያብሎስ ብዙዎችን ያጠፋው እንደዚህ ነው። ብዙዎችን ከእግዚአብሔር መንግሥት ያወጣው እንደዚህ ነው። አሁንም የዓለምን ነገሥታትና ክብራቸውን አሳይቶ ይላል። የዓለም ነገሥታትና ክብር ሁሉ ጠፊ ነው። ልንገራችሁ፣ ለሰማያዊ መንግሥት ብንሰራ ይሻላል። ለገነት ለመንግሥት ተሰማያት ብንደክም ይሻላል። በዛ የዘላለም ህይወት አለ። በምድር ግን የዘላለም ህይወት የለም፣ አጭር ነው አጭር ነው ወገኖቼ። ስለዚህ የዛሬው ትምህርት የዓለም መንግስታት ክብራቸው ሁሉ እግዚአብሔርን ካላገለገሉ ከንቱ ነው። እግዚአብሔርን ካገለገሉ ግን ይመሰገኑበት ነበረ። አብዛኛው የዓለም መሪዎች ግን አያውቁትም እግዚአብሔርን። ስለዚህ ደም ሲያፈሱ፣ ተንኮል ሲሰሩ፣ ህዝብ ሲያለያዩ፣ ሲያነካክሱ፣ ሲያጣሉ፣ ሲከፋፍሉ ይኖራሉ። ከፋፋይ ዲያብሎስ ልባቸው ውስጥ ዙፋኑን ዘርግቶ እየሳቀ ይመራቸዋል። አይምሯቸውን ተቆጣጥሮ ፈታኙ ዲያብሎስ እየሳቀ ይመራቸዋል። ወድቀ በሰግደን እያለ እያለ ያንበረክካቸዋል። በሱ ግርም ስር ይደፋሉ። ፍጻሜያቸው ግን ክብራቸው ግን የዘላለም እሳት ይሆናል። እናንተም ክርስቲያኖች ይህን ቃል ሰምታችሁ በኃጢአት ከሚመጣ ገንዘብ በኃጢአት ከሚመጣ ሹመት በኃጢአት ከሚመጣ የክደት አሰራር ወጥታችሁ በጾም በጸሎት ጸንታችሁ ማተባችሁን አጥብቃችሁ መንግሥት ትምጣ ያላችሁ ወደ ሰማይ አባታችሁ ጸልዩ። የሰማዩ አባታችሁ የዕለት እንጀራችሁን ሰጥቶ ሕይወታችሁን ባርኮ ቀድሶ ከሚያስፈራ ነገር ሰውሮ የጽድቅ አክሊልን ያውርሳችሁ። የተማርነውን በልቡናችን ያሳድር በአይምሯችንም ይቅረጽ። እግዚአብሔር አምላካችን ይችን ቀን ስላሳየን፣ ንጋቱን ስላሳየን በሕይወት ዘመናችን ሁሉ ስለማይለየን ክብር ምስጋና ሙዳሴም ለእርሱ ይሁን። ቅድስተ ቅዱሳን ድንግል ማርያም የመረረ ካለ ታጣፍጥላችሁ፣ የጎደለውን ትሙላላችሁ፣ ሕይወታችሁን ለበረከት ይሁን። የአባ ኪሮስ በረከት ይደርባችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ይጋርዳችሁ፣ መስቀላቸው ይባርካችሁ። ሰላም ሁኑልኝ። የሰማችሁትን ለሌሎች በማድረሳችሁ እግዚአብሔር የእናንተን ጸሎት ይስማ። ለውል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን